አሁን ገብቶናል፣ ሚስጥሩ ተረድተናል። እንኳን ገባን ተረፈደ ቢሆንም ቤስት ፍሬንዳችን እኛ አይቋረጥም። በጣም የእኛ ቤስት ፍሬንድ የጠበቀ ነው፣ የጠበቀ ነው የተባለበት ምክንያት ገባኝ። አሁን ውዶቼ ገባኝ። ወይኔ ወይኔ ወይኔ ወይኔ። እናንተ ግን አይደብራችሁም እንዲህ ውዶቼ? ነገ ደግሞ ሁለተኛ ተስፋ እንዳደርግ ነገ የሀይምዬ ልደት ቪዲዮ ይለቀቃል ብላችሁ ተስፋ ትሰጡኛላችሁ። ለነገ ደግሞ እኔ ተስፋ አላደርግ እንዴ? ዛሬ እኮ እግዚአብሔር ነው ምላችሁ። ምሴን ሳልበላ በደስታ ብዛት ምሴን እንኳን አልበለሁኝም። የምሬ ነው ምላችሁ። ከሰው ጋር አልጣላም እኔ ዛሬ ደስ ብሎኛል። ወይኔ ሀይምዬ እንደዚህ ፍልቅልቅ ብላ ስላዩትኝ በጣም ደስ ብሎኛል ምናምን እያልኩኝ ራሴን ሳሞኝ እኮ ነው ያልኩትኝ በድጋሚ ነገር ደግሞ ራሴ ላሞኝ እንዴ? እንዴ ሌላ ነገር እየላችሁ መጥቻለሁኝ። ሌላ ነገር አሁን የተላከልኝ ነው። አቶ ብሩክና ሶሲ ክለብ ውስጥ ምናምን ነገር ያቺ ሶሲ ስትን ጦሎጦል ስቶሪ ፖሰት ስርስር የሚከታተሉ ሰዎች አሉ። ደግሞ ብድግ አድርገው ላክ አቤት እኔ፣ እኛኮ እውነት ቀንድ አወጣን፣ እውነት ልንጨልል ነው ልንበር ነው እንዴ፣ ቤስት ፍሬንዳችን አይቋረጥም መቋረጥ የለበትም እንዴ! ማን ክለብ ሄዶ ይጨፍርልናል የተባለው ለዝ ነው እንዴ? እንኳን አወቅን፣ እንኳን ተረዳን። ቴንኪዩ፣ ቴንኪዩ። ወይኔ ውድቼ፣ ውስጤ እየተቃጠለ ነው። ምስቀው ፈልጌ እኳ አደለም ሰው በልደቱ ሰዓት እወዳታለሁ የሕይወት ቁልፍ ናት የተባለች ሴት በልደቷ ቀን ሴት አምጥቶ ካጠገቡ አቁሞ ጉንጯን መሳም ምን የሚሉት ነው ውዶቼ? እናንተ ፍቅረኛ ውዶቼ፣ ኤዛምፕል ተስፋ እየሰጠ ያኖራችሁ ወንድ ቢሆን እንደዚህ ያደረገው ያ ተስፋ የሰጣችሁ ነገር አያናድዳችሁም? ያና ምንም ለስራ ቢሆንም እንኳን ሀይሚ እንደዚህ አይነት ጋጠወጥ ስራ ሰርታ አታቅም። አንድ ቀን ወርዳ አታውቅም። እስቲ ማነው ወንድ ሀይሚን ጉንጯን የሳማትን አምጡልን፣ አምጡልና፣ አምጡልን የኔ ወርቅ እኔ እኮ እኔ እኮ እኔ እኮ ቅጥል እምለው ለእሷ እኮ አንድም ቀን ወርዳ ስለማታውቅ ያ ነገር ሳስበው ያናድደኛል። እኔ እግዚአብሔርን ነው የምላችሁ በጣም ያናድደኛል። በእሷ ላይ እንደዚ ጢባ ጢቤ ሰዎች ሲጫወቱባት እናደዳለሁኝ። በሰው ላይ ጢባ ጢቤ ተጫውታ ስለማታውቅ ያ ነገር ነው የሚያበሳጨኝ፣ ከሚባለው በላይ ማለት ነው። ነገ አብሮ ይመጣሉ። ስራ እኮ ነው፣ ስራ እኮ ነው። ስራ ስራ! እንደዚህ በሰው ሞራል ላይ እየተረማመዱ ስራ ነው እንዴ? እንኳን ስራ ሆነላችሁ። ስራ፣ ስራ ነው አደለ? ደስ ሲል አጨብጫቢ ጠንፌ ሁላ ማለት ነው፣ አለቅላቂ ሲጀመር እናንተ እኮ የእሱ አለቅላቂ ናችሁ፣ እንደዚህ የምትሉት። ስለ ሴት ልጅ ህመም፣ ስለ ሴት ልጅ መበደል፣ ስለ ሴት ልጅ ቁስል የሚገባችሁ ከልባችሁ ሴት የሆናችሁ ብቻ ናችሁ። ከዛ ውጭ ዝህና ዝ ዝ ልት ልት የምትሉ ሴት ልጅ ተበድለች አልተበደ አለቅሰ አላለቅ ምንም እንደውም በሐይሚ ትቀና አላችሁ። ዛሬ ምን ምን አለች አንዷ ወርጋጣ ማለት ነው ብራ ሲሆን ራቁታቸውን ሴቶች አመጣ እያላችሁ ትተርቡታላችሁ። የታደሰ ልጅ ገላ አልታያችሁም አላላችሁ እንዴ ስሜ የጋሽ የታደሰ ልጅ ብትለብስ የሚያምርባት ብትራመድ የሚያምርባት ብትናገር የሚያምርባት ናት። ሲቀጥል ደግሞ ጋጠ ወጥ የሆነ አለባበስ አይደለም የለበሰችው፣ ስነ ስርዓትና የተከበረ አለባበስ ነው የለበሰችው። በዛ ላይ ደግሞ እንደ አንቺ አባጣ ጎርባጣ አደለችም። የኛ ልዕልት ሞዴል ናት። ከዛሬ ጀምሮ ስለ እሷ አቃቂር ለማውጣት አፋችሁን ከመክፈታችሁ በፊት እኔ ማነኝ ብላችሁ ራሳችሁን ቆማችሁ ተመልከቱ ሰው እራሱን አይቶ ነው ሰውን መናገር የሚችለው ማለት ነው። እና ምንም መናገር አትችሉ ስለ ሀይሚ አለባበስ ማለት ነው። በአለባበስ መጀመሪያ እናንተ ትችላላችሁ እንዴ? እሷን እንደዚህ ብላችሁ የምትናገሩት? እሺ ከዛስ ሄ እና አቶ ቡሩኬ በግልጽ አውቀናል ይኸው ከሶሲ ጋራ ክለብ እንደገና ደግሞ ከዛች ሴትዮ ጋራ በቃ ስራው እንደ ቦርሳ ሴት መቀየር ነው ብላለች ሀይሚ እኛም አይተናል የኒናት ሀይሚ ያአንቺ ብቻ ራስሽን ጠብቂ ጠብቂ የኒናት አንቺ ራስሽን ጠብቂ አንቺ ተፈላጊ ነች የኒ ወርቅ የኒ ወርቅ ወርቅ ዳይመንድ አንጥፎ የሚያገባሽ ይመጣል እንዳት ለምኔ ይሄ ሁሉ እኮ አንቺ እንድትለምኒ እንድታለቅሽ እኮ ነው። ያለ አንተ ህይወቴ ባዶ ነው ብለሽ እንድትለምኒ እኮ ነው። ኖ ኖ፣ የሰው ልጅ ያለ ፈጣሪ ብቻ ነው ህይወቱ ባዶ እንጂ፣ ከዛ ውጪ ህይወት በራስ መንገድ ራሱ መምራት ይቻላል። ይሄንን እንዳትሳሳች። የሰው ልጅ ያለ ፈጣሪ ብቻ ነው ህይወቱ ባዶ ሊሆን የሚችለው። ፈጣሪን ከያዝን ግን ሁሉ ነገር ያማረ ነው። አለቀ አለቀ። ይሄማ ሰውዬ አብዝቶታል አብዝቶታል። መጨረሻውን ያሳምርለት። እንደው መጨረሻው እንደው ግፍ ግፍ ሰርቶ ሰርቶ ሰርተው እንዳይወድቅ ነው የፈራውለትኝ እንጂ ሌላውን ተውት፣ አይመለከተኝም። ከዚችም እዚችም እዚችም ሲቀያየር ቢውል ማለት ነው። ነገር ግን የዚች የአንድ ፍሬ ልጅ እንባ እንዳይጥለው ፈራው፣ ሰጋውለት።